ሰው እኮ አስታራቂ ሲሆን ደስ ይላል። እንደው ድንቄም አስታራቂ አረ ወይኔ፣ ግን ሩታዬ ይመችሽ፣ እንደዛ አንጫጫሻቸው ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት ጉድ ጉድ ጉድ ሰሞኑን በቃ ጉዶቼ፣ ሰሞኑን እየተደረገ ያለው ይቺ ትንሽ ቀለል ያለች ጦርነት፣ በተለይ ደግሞ በልዕልቷ በሩታ ዙሪያ በጣም አስገራሚ የሆነ ጦርነት ነው። ምን ተፈጠረላችሁ መሰላችሁ? ዛሬ አቶ ዳኒ እነ አብርሽን እነ ሩታን ጠርቶ ሩታን ከአብርሽ ሊያስታርቅ ያው አብርሽን ጠርቶ ነበረ እንዲሁ ሊያስታርቅ መስሏችሁ ተዘጋጅታችሁ አምናችሁን እናንተ አምናችሁ ይሆናል ድንቄ ማስታረቅ ቀንቶ ነው እንጂ ሩታ ለሩታ ኢሳቅን እንዳቀረበችው ለኢሳቅ ቦታ እንደሰጠኝ እንደዛ ክብር እንደሰጠኝ ምናምን ነገር ለእሱ አልሰጠኝም እሱ የጠበቀው ፍቅር እንድትሰጠው ነበረ ዳኒ ማለት ነው ለሩታ ያው ሩታዬ ደግሞ ታውቃላችሁ ወንደ ወንድ ይሆናል ሌላ ጀንተል ያለ ወንድ ነው የሚመቻት። ይሄ ሴት ጋር ዛሬ ሩታ ጋር ነገ እንትና ጋር ሄዶ የሚለጣጠፍ ሳይሆን የሆነ ጀንተል ያለ ወንድ ነው የሚመቻት። እሱም ያው ኢሳቅን ዘርፈዋለች። ስለዚህ አቶ ዳኒ በንዴት እና በቅናት ግብግብግብግብ እያለ ውስጡ ርርርርር እያለ ምን አለ ላስታርቅ ነው፣ አንቺና አብርሽ መለየት የለባችሁም ታረቁ፣ በኋላ ይቆጭሻል ምናምን እባክ እውነትን ነው እስከ ዛሬ የት ሄደህ ነበር ለምን እስከ ዛሬ አላስታረቃቸውም ሜሪ እኮ ለባላንታይን ልታስታርቅ ፈልጋ በዛች ቀን እንኳን በፍቅረኛ ሞች ቀን አብረው እንዲሆኑ ፈልጋ ምን እንዳደረግ አንረሳም የተዘጋጀ ኬክ እኮ ይደፋህ። የነሱ የእነሱ ደስታ መቼ አስበት። ሲጀመር ሲጀመር አብርሽንና ሩታ ደስታ አንተም ሆንክ እነዛ አስበውም አያውቁም። እናንተ ከቻላችሁ ከአብርሽና ከሩታ ህይወት እንዲሁም ከኢሳ ህይወት ውጡ። ከቻላች ከቻላችሁ ይሄንን አድርጉ። ይሄንን በማድረግ ተባበሯቸው። ይሄ ላስታርቅ ምናምን ተነቅቷል። ተነቃቅተናል። እኛ አውቀናል በቃ እሷ አላፈቀረችክም፣ አንተ እንዳፈቀርካት አንተ አፍቅረህ በእሷ ፍቅር ፉቅቅቅ ምናምን እንዳልክ፣ ሩታ ደግሞ አንተን አልፈለገችክም። ስለዚህ ደግሞ እሷ ከኢሳቅ ስትሆን በቅናት ርርርርር አለ ልብክ ቅጥልጥልጥልጥል አለ። ዛሬ ላስታርቅ ነው ብለክ ምናምን ሽር ጉደው ሩታ እያንበስ አደለችም ኖ ኖ ኖ ኖ አለችሃ። ታዲያ ሲጀመር እኮ ውዶቼ ዳኒም ሆነ ጥጌ መቼም ቀን ለሩታና ለአብረሽ ጥሩ ነገር አስበው አያውቁም። ገባችሁ? ራሳቸው ናቸው ሲጀመር ሲበጠብጧቸው የኖሩት። ሩታና አብረሽ ራሱ ያውቃሉ ለእነሱ ጥሩ እንደማያስቡላቸው። አብረሽ ራሱ ዛሬ ሲመጣ አንተ ልታስታርቀን አይደለም ምናምን ነገር አለ። ምክንያቱም ያውቃላ ምን እንደሚያደርጉ ምን እንደሚያስቡ ለእነሱ ጠንቅቀው ያውቃሉ፣ መልካም እንደማያስቡላቸው ማለት ነው። ስለዚህ አንተ ደግሞ ልታስታርቅ ፈልገ ሳይሆን ልጅቷ ተኢሳጋ ስለሆነች ተናደህ ነው። ምንም መናደድ አያስፈልግም። ተፈቃሪ ለመሆን ደግሞ ወንዳ ወንድ መሆን ያስፈልጋል። ሙሽ ይህነ ሴት ስተዋራ ከሴት መሃል መሃል እንደ ሴት ምናምን፣ እኔ ላውራ፣ እኔ ላውራ። አንተ እኮ ሴት ልጅ እኮ ስተዋራ አላስወራም በቃ ምትል ነክ እንደ ወንድነትህን እንኳን ጠብቀክ መስመሩን ይዘክ ምታወራ አይደለም። ለራስ እኮ ክብር የምትሰጥ አይደለም። ሩታ ደግሞ አይመቻትም የሆነ እንደ ሴት እንደዝህ እንደዝህ የሚል ማለት ነው። እና አሁን አንተ አስታራቂ ሳትሆን የሩታን ደስታ ለመንጠቅ ያደረግከው የሄክበት መንገድ ነው። ሩታ ደግሞ እዚጋ ነቅታብሃለች። አትፈልግህም። ሲጀመር እሷ የራሷ በራሷ መንገድ የምትጓዝ ነች። ማንም ሰው ሊያስጥላት አይችልም። ይሄ ደስተኛ ይሄ ደስታሽ ለጊዜው ነው፣ በኋላ አልቀሰች ትመጫለሽ፣ ምናምን አታስፈራራት። እሷ ሲጀመር ፈርታ አታቅም፣ በእናንተ ይሄ አሉባልታ ፈርታ አታቅም። አንተ ደግሞ የሆነ እያስፈራረህ ነው የሚመስለው ንግግርህ፣ ነገር ግን ሩታ አትፈራም። አንተ አሁን የእሷን ደስታ ለመንጠቅ ነው እንጂ ለሩታም ለብርሽም አዝነህ አይደለም። አዝነህም አታቅም ሲጀመር ለምን ደስተኛ ሆነች? ለምን ከዚህ ልጅ ጋር ታየች? ምናምን ነገር ይሄ ልጅ ደግሞ ወንዳ ወንድ ነው። ቆፍጣና ነው። በቃ ንግግር አዋቂ ነው። ምናምን ነገር አለ። ያ ነገር ደግሞ በጣም አናደዳችሁ። ጓደኛ እኮ ሩም ውስጥ እኮ የቀጠረችው ነች። አንተ ይሄን እናስታርቅ ብለክ ሌላ ነገር ብትፈጥር ምን ይገርማል? ከዛስ የባሰ ሩም ውስጥ ተቀጥሮ አልነበረ እንዴ? ምንድን ነው ይሄ? እንዲሁም ያንተ ይሻላል እናስታርቅ ብለህ ነው ይሆናል ሌለ እንትን ለማለት ያሰብከው። ነገር ግን ማንም ጆሮ አልሰጠህም። ደስ የሚለው ነገር ሩታ በድጋሚ ለእናንተ እጅ እንደማትሰጥ፣ ከእናንተ ጋር የሆነ ነገር ደግሞ እንደማታደርግ፣ እንደገና እናንተ እንደማታዳምጣችሁ ከዛሬ በኋላ ከዛሬ ጀምሮ እርግጠኛ ነን። በእሷ እንተማመን። ሩታ ደግሞ የሚያስደስትሽን ነገር ተከተይ፣ ሰላምሽን የሚነሱሽን አትከተይ። ይሄ ለኔ ያስደስተኛል፣ ይሄ የኔ ምርጫ ነው የምትዩ ተከታይ ማንንም አታዳምጭ፣ ራስሽን አዳምጭ። አንቺ በሚያስደስትሽ መንገድ ተጓዥ። አይኖ አብርሽ ያደረገው ነገር አብርሽ ያጠፋው ጥፋት ከዚህም በላይ እጥፍ እጥፍ እጥፍ መቀጣጫ፣ ይሄ መቀጣጫ ይሆነዋል ለሱ ካሰበበትና ካወቀበት፣ ጥፋቱ በትክክል እንዲገባው በድጋሚ እንደነዚህ አይነት ስህተቶችን እንዳይሰራ እያደረግሽ ነው ያለሽ። ተገባው ከተረዳ ማለት ነው በእርግጥ የሚረዳ ሰው ከሆነ እና የምትረዳ ከሆነ አብርሽ፣ ይህንን ለአንተ መቀጣጫ ነው እያደረገች ያለችው እሷ ያታመመችውን ህመም እሷ የተሰማትን ስሜት ያን የተከፋችውን ያክል እንድትከፋ አይክ ምን ያክል እንደሚያም እያደረገች ነው እና እንጂ ጠልታክ ወይንም ሌላ ሰው ከአንተ በልጦባት አይደለም። እናውቃለን፣ ከአንተ የሚበልጥባት ሰው የለም። ይህንን ሁሉ አንተ አልተረዳህም። ነገር ግን እንድትረዳ እያደረገች ነው። እናንተ አስታራቂ ነኝ ምናምን እያላችሁ እንደ ሽራሊት ውድኑን የምትሉ ውጡ። እናንተ በጀመሪያ ከነሱ ውጡ። እስቲ ያለ እነሱ አይሆንላችሁም እንዴ? እስቲ በራሳችሁ መንገድ ተጓዙ። ሲጀመር እናንተም ብሎ አስታራቂ ሩትዬ ግን በጣም አኮራች። ልጁስ ቢሆን አነጋገሩ ብርድ ብርድ አለቃ፣ አላለም ጋቢ ደርብበት። አረ እኔ ልጁ ግን በጣም ያስቃል። የሩታ ሸበላ በጣም ያስቃል። በጣም ማለት ነው የምር